ኢብሶ ስድስት ሲና አንድ መውጫ፣ አክሽን። አሁን ኛ የሆነን ሰው እንደዛ ብለን ተዋለን ማየው። ልክ ነህ። ለሞራሉም ለነብሱም ከቡና መኮም ጥሩ ነው። ልክ ነሽ። ምንል ሜኪንግ ነው። ሴትፑን ቶሎ አስተካክሉና ቀረጻ ይጀመር። አንድ ዲያሎጉ ተባባሉት፣ ቶሎ ተባባሉት። መግቢያና መውጫውን ንገራቸዋል። ቤቲ ቶሎ

የሚገርም ባህላችን አንዱ ነው ብዬ አስባለሁ። በነገራችን ላይ ሁለት ጊዜ የተረሳ አምስት የተረሳ የማርቆስ ክሎዝ አክሽን ቢያንስ ስልክ እየተደዋወላችሁ ፈቃደኛ ከሆንሽ አልፎ አልፎ እዚህ ቤት እየጋበዝነው እየመጣ ቢጫወት ጥሩ ነው። ፊያሜታ ልናስገድድሽ አንችልም። ፈቃደኛ ከሆንሽ ስልክ እየደወለልሽ አልፎ አልፎ ጥሩ ነው፣ እዚህም ቤት እየጋበዝነው አልፎ አልፎ እየመጣ አይች ደስ ይለኛል። የእሱርቻ ሳይሆን የነንጨቅያ ችግር ተረዱልኝ። የቤት ሠራተኛ ነኝ፣ ራሴ ለማሻሻል መውደቅያም አላውቅም። በዚህ አገሬውም ብያም ፍቅር እንደ ካንሰር እየበላኝ ሰው እመስላለሁ

እንዲህ አይነት መድረክ አዘጋጅታችሁ እንድንወያይ እድል ስለሰጣችሁ እናመሰግናለን። የኔ ፊያሜታ ማፍቀር የፊያሜታ ጉዳይ ስህተትም አይደለም። ሁሉም የኔ ጉዳይ ነው። እንዲህ አይነት መድረክ አዘጋጅታችሁ እንድንወያይ እድል ስለሰጣችሁ እናመሰግናለን። ለሱ ነው ለትለው እውነት እንደ መድረክ

አንቺ የምትፈልጊው መንገድ የፈለግሽውን እና ልክ ነው። አንቺ የምትፈልጊውን ና የምታስቢው ነገር በነፃነት ማድረግ መርሽ ነው። ያንን አንቀፋሽ። ልክ ነው። ፊያሜታ አንቺ የምትፈልጊ ና የምትወጪ ነገር በነፃነት ማድረግ መርጣለች። ያንን ፈጽሞ ነው። እንደዚያ ቢሆን ይሻላል።

እሺ እኛ እኛኮ እንድታስቢበት ነው እንጂ ምን ያህል አንቺን እንጋፋ ፈልገን አይደለም። በቃ በቃ አንቺን በቃ አንቺን ብዙ ፈተና እየመጣ ነው ከዚህ

ቆይ ግን እናንተ የእሱ ስሜት ብቻ ለምንድን ነው የምትረዱት? የኔ ስሜት ለምን አትረዱልኝም? እኔም እኮ ራሱ ብዙ ችግር አለብኝ። ያው እንደምታውቁት ሰው ቤት እየሰራው ነው። ቀጥል ደግሞ

ነው ይቻለ ለምታዳምጡት የኔን ችግር ላይ ስሜት ተመራተ ለምን አትሞክሩ? እኔ እኮ የራሴ የሆነ ብዙ ችግርና ብዙ ጭንቀት ያለብኝ ሰው ነኝ። ያው የቤት ሰራተኛ ነኝ። ሲቀጥም ደሞ ራሴን ለማሻሻል እየተማርኩኝ ነው። ከዛ ባለፈ ደግሞ በህይወቴ ውስጥ ብዙ ፈተናዎች እየገጠሙኝ አሉ። ሰው ከዚህ ቤት ወጥቼ እንኳን የት መሄድና የት መውደቅ እንዳለብኝ ራሱ አላውቅም። አልናገር ኖች በውስጤ ውስጤን የሚመላ ፍቅር አለብኝ እንደዚህ

ገብቶኛል። አቶ ማርቆስ ማውራት እንችላለን፣ ግን የተቀየረ የሚቀየር ነገር አይኖር። ልክ ነው። አንቺ የምትፈልጊውን የምታስቢውን ነገር በነፃነት ማድረግ ይገባኛል። ይገባኛል ማርቆስ ጥራይለኞች፣ ጥራይለኞች፣ ጥራይለኞች፣ ማደርሚያ ጥራይለኛ። ማርቆስ፣ በጣም ይቅርታ አድርጎልኝ። አንደኛ እኔ የራሴ ጉዳዮች ብዙ ናቸው። በዛ ላይ እንደምታያት የቤት ሰራተኛ። በጣም ይቅርታ አድርጎልኝ። በጣም ይቅርታ አድርጉልኝ። አንደኛ እኔ የራሴ ጉዳዮች ብዙ ናቸው። በጣም ይቅርታ አድርጉልኝ። አንደኛ እኔ የራሴ ጉዳዮች በጣም ብዙ ናቸው። ሲቀጥል ደግሞ በስልክ እየደወለ አፍቅሬሻለሁ አፈቅርሻለሁ እያለ ከሚጀደል ጎረምሳ ጋር ሶፍት ማበሻ የማቀብልበት ጊዜ የለብህም። ይቅርታ አድርጉልኝ እና እኔ እራሴ የሆነ በጣም ብዙ ችግር ያለብኝ ሰው። እስኪ አክሽን። ፊያሜታ ባለፈው ከአንቺ እና ከሮቤል ጋር በተያያዘ ባወራነው ጉዳይ እንደገና ለማውራት አሁን የተቀመጥነው ጥሩ ማውራትን መነጋገርም እንችላለን፣ ግን ከዚህ በኋላ የተቀየረን ራይ ከዛ ያልፈለግሽው ነገር ውስጥ አንቺን የማስገባት ማስቀባት ሀሳብ የለም። ያልፈለግሽው ነገር ውስጥ አንቺን የማስገባት ፊያሜታ፣ ባለፈው አንቺና ሮቤል ጋር በተያዘ በጀመረው ጉዳይ ላይ እንደገና ለማውራት ነው ሁኔታው ነው። ተራ ጋር ማርቆስ ማውራትን መነጋገር እንችላለን፣ ግን ከዚህ በኋላ የተቀየረም የሚቀየርም አንድም ነገር አይሆንም ፊያሜታ እሲል መግቢያ አክሽን ፒያሜታ ባለፈው ከአንቺ እና ከሮጌልታ በተያዘ በራኑ ጉዳይ ላይ እንደገና ለማውራት የተቀመጠው ነው። ጥሩ አቶ ማውራትም መነጋገር እንችላለን፣ ግን ከዚህ በኋላ የሚቀየርም አንድም ነገር አይኖርም። ፊያሜታ አስገድደን ፍላጎትሽን ማስቀየር

አመሰግናለሁ ማለት ነው። ግን ጫና ያለው ስራ የለኝም። በጣም አመሰግናለሁ። የእውነት ለኔ ይሄን ስላሰባችሁልኝ በጣም አመሰግናለሁ። በቃ ለጊዜው ከራሴ ጉዳይ ውጭ ሊያሳስበኝ የሚችል ምንም ነገር እንዳይኖር እፈልጋለሁ። ለጊዜው ከራሴ ጉዳይ ውጭ ምንም ነገር ሊያሳስበኝ እንዲሆን አልፈልግም። ጥሩ። አንድ ጥያቄ ነበረ፣ ማለት ስራ ፈልጌ እስካገኝ ተጨማሪ ጊዜ ብትሰጠኝ፣ አቶ ማርቆስ። እሺ፣ ጥሩ። ግን ይቅርታን፣ አቶ ማርቆስ አንድ ጥያቄ ነበረ፣ ያው ስራ ፈልጌ እስከማገኝ ድረስ ያው ስራ ፈልጌ እስከማገኝ ድረስ ተጨማሪ ጊዜ ፍቅር ብዬ አስቤ ነበር። አየዜ ብሎሽ እሺ ጥሩ፣ ይቅርታና ግን አቶማርቆ በጣም ጥያቄ ጠይቄ ፈልጌ ነበር። ያው ስራ ፈልጌ እስከማገኝ ድረስ ተጨማሪ ጊዜ ሰጠኝ ብዬ አስቤ ነበረ። ይቅርታ አድርጉልኝና እኔ ግን ስለዚህ ጉዳይ ምን ነገር የማውራት ፍላጎቱ የለኝም። አቶ ማርቆስ እኔ የራሴ ሆነ በቂ ያለው ፍትጊያ ላይ ያለው በተጨማሪ የሰውን ጓዝና ጉዝጓዝ፣ እኔ ለራሴ ከህይወት ጋር ፍትጊያ ላይ ያለው ሰው ነው። ሌላ አፍቃሪ ነበር። ወይ ታየሚኮ ሲገባ የመስኮቱን መጋረጃ ለ ገልጠሽ አጮልቀች ስታየው እኔ ግን ይህን ያለ አፍቃሪ ነሽ ብዬ አስያለቀ። አንቺ ጉደኛ አንችንም ፍቅር የሚባለው አጅሬ ደህና አርጎ ደቅሶልኛላ። አንቺ ጉደኛ አጅሬ ፍቅር የሚባለው ደህና አርጎ ደቅሶሻላ። አንቺ ጉደኛ አጅሬ ፍቅር ደህና አርጎ እዚጋ ስትወለ ዘላ ስለ ዚጋ ልጅም አለበት። ታ መጨረሻው ምን ሆነ ታ መጨረሻው ምን ሆነ? ኤፒሶድ አምስት ሲል ስምንት ክሎዛት ማህደር አክሽን። ገባኝ ወደ ሱቅ ዕቃ ልትገዛ ልኪያት ነው ትመጣለች። ምግብ ላቀርብልሽ። ገባኝ ወደ ሱቅ ዕቃ ልትገዛ ልኪያት ነው እና ምግብ ላቀርብልሽ አረታይ ጥንክክር እንዳለች ጥንክክር እንዳለች ነች ልጅቷ ተስፋ ያለት አይመስለኝም። ስላስ ቀሩ ያሉት በጠይቃሽ ነው። እሺ አረታይ ልጅቷ ጥንክር እንዳለች ነች። ምንም ተስፋ ተስፋ ያለው አይመስለኝም። ምንም ልጅቷ እንዳለች ተስፋ ልጅቷ ምንም ተስፋ ያለው እንዶ ልጁ ምን እራሱ አይመስለኝም። እንግዲህ ካልሆነ ዞር ብሎ የሚሆነው መፈለግ ነው። እንግዲህ ያው ብሎ ሱ ያው መፈለግ ነው። ምን አማራጫለሁ አሁን ትራሱ ነው